ጌታ አላሁ ስብሐናሁ ወተአላ ቸሩ ጌታ ሐቋን ቁጭ ረጋት። ለምንድን ነው በዚህ መልክ የሚቀበሩት? ይሄ ሁልጊዜ የጌታውሻ የምን እያልን ስንለቅ የነበረው እሱ ሁሉ ምን ተደረገ? ወንድሞቼ፣ በቃ ይሄ ቀብራም ልኮምና ሰው አያያዘው በቃ። አረ፣ ወዴት ሊጠሩን ነው አለ። አያችሁ የመማማር ጥቅሙ? የራሳቸው ተከታይ የነበሩ ሰዎች ራሱ ደንግጠው እና ሐጅ መሐመድ ሳኒን የሚያክል ታላቅ የኢትዮጵያ ዓሊም እነሱ ከሙስሊሞች ጋር ተቀብረው እኚህ ሰውዬ ለምንድነው በዚህ መልክ የሚቀበሩታል? በቃ ጥያቄ አንሺ ትውልድ ተፈጠረ። ፈሊላህ ልሐምዱ ወልሚና፣ ምስጋና ሁሉ በጠቅላላ ለዓለማቱ ጌታ ለአላህ ነው። አሁንም ማስተማራችንን እንቀጥላለን። ሰዎች ከፍጡራን ባርነት ወጥተው አንድ አምላክ አላህን እስኪያመልኩት ድረስ አንድ አምላክ አላህን እስኪያመልኩት ድረስ እስቲ አስቡት። አላህምን ብሎ በግልጽ ነግሮን ሲያበቃ እስልምና ውጭ ያሉ ሰዎች በፍጹም አይወዷችሁም ብሎን ሲያበቃ ዛሬ ግን ምን ይደረጋ የሌሎች ሃይማኖቶች መሪዎች መጥተው ሙፍቲ ላይ ይሳለሙባቸዋል። ሬሳቸው ላይ ማለት ነው። ይሄ ነገር ይሆናል። ሀጅ መሐመድ ሳኒ ሀቢብ ሲሞቱ ቄሶች መጥተው በስመ አብ ወልዶ መንፈስ ቅዱስ ምናም ብለውባቸዋል፣ አማትበውባቸዋል። ሬሳው ላይ ለምን ይሄ ተደረገ? ሴቶችን አላየንም? ጀናዛው የነበረበትን ምንጣፍ አሸት እያረጉ መላ ሰውነታቸውን ሲያሹ፣ ለምንድን ይሄ ሁሉ የተፈለገው? ወደ ምን እንድንጠራ ነው? ስለዚህ አላህ ባሪያዎች ሆይ፣ ከዚህ ምን እንረዳለን? ዲናችንን አጥብቀን ልንይዝ ይገባናል። ምክንያቱም አሁን ያለንበት ወቅት ማለት ዲናችንን ምን ሊያደርጉ ነው? ሊያስሩ የሚያስቡ ሰዎች አሉ። እኛ ደግሞ ነቅተን ልንጠብቅ ይገባናል። ጌታ አላሁ ሱብሓነሁ ወተዓላም ይረዳናል። የተለመደው ምንድን ነው፣ ወሃብያ የምትባል ቃል አለች። የደበረህን ሁሉ ውሃብያ ትላል። አሁን ለምሳሌ እስቲ ክርስቲያኖቹን እኛ እንጠይቃቸዋለን፣ ዋህቢ ዋህቢ የሚሉትን ከባድ ጥያቄ እንጠይቃቸዋለን። እውነተኛ ሰዎች ከሆኑ እችን ይመልሳሉ። የትኛዋን? በእናንተ እምነት በክርስትና ከአዳም በፊት ሰው ነበር ወይ እንላቸዋለን። ወላሂ ዛሬ በቃ አገር ጥለው ሁሉ ሊሄዱ ይችላሉ፣ ከኢትዮጵያ ለቀው ሊወጡ ይችላሉ። እውነተኛ ሰዎች ከሆኑ ማለት ነው። እኛም ምንድን ነው የሚሉን ወሃብያ ወሃብያ ወሃብያ ነባሩ እስልምና እኮ የእነዚህ ሰዎች ነው አድል እያሉ ያሉት የነማን ይሄው አሁን ማነሳላችሁ ክርስቲያኖችን እንጠይቃቸዋለን ከአዳም በፊት ሰው ነበር ወይን እላቸዋለን አረ በፍጹም ይላሉ አይደል እናንተ እኮ ነባሩ እስልምና የምትሏቸው እኛን ለነሱ ስትሉ ጠልታችሁ ወሃብ የምትሉላቸው ሰዎች ሱፊ የሚባሉት ምን ይላሉ በፊት የሰራውን ጉድ አሁን ልናገረው ያላሹ መኮነው ሸልሞ የፈጠረው የአዳም ጭቃ ነው እጁን ያጠቆረው። ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማለው ለመልኩ እንላቸዋለን። አማርኛውን እነሱ በደንብ ያውቁታል፣ ግን እንተረጉምላቸዋለን። ቃጥባሬ የሚባል አለ። ይሄ የተለያየ ዥንጉርጉር ኮፍያ የሚለብሱት እናንተ ነባሩ እስልምና የምትሏቸው? እነሱ ምን ያደርጋሉ? ይኸው በዚህ በመንዙማቸው ላይ በፊት የሰራውን ጉዳ ሁል እናገረው ማለት እዚህ ምድር ላይ ከመምጣቱ በፊት የሰራው ስራ አለ። ያላህ ሹም እኮ ነው ሸልሞ የፈጠረው፣ አላህ አሳምሮ ፈጥሮታል። የአደም ጭቃ ነው እጁን ያጠቆረው ይላሉ። ማን? አቡል ጀበል የተባለው ግለሰብ፣ የቃጥባሬ ልጅ የሚባለው ማለት ነው። እጁ ላይ ጥቁር ምልክት ያለበት አዳም፣ ገና የተፈጠረ አዳም። ከጭቃ አይደል የተፈጠረው? አዳም የተፈጠረበት ጭቃ እኮ እጁን ነክቶት ነው የጠቆረው ይላሉ። በሉ እንግዲህ እነዚህን ሰዎች ነው እናንተ ምን የምትሏቸው? ነባሩ እስልምና የምትሏቸው? በቃ ትግቡ። እኛውም በእናንተ ገብተን ማህበረ ቅዱሳን ልክ አይደለም፣ እንደገና ደግሞ ሀድሶ ነው ልክ አቡነ ማቲያስ እንዲህ ናቸው፣ ዘርፈ ይቆ ጥላቸው የሄደችው እንዲህ ነው አንል፣ አይመለከተንም። እናንተ የራሳችሁ ስራ አላችሁ፣ የራሳችሁን ስራ ስሩ። እኛ ደግሞ የትኛው ነው ነባሩ እስልምና የትኛው ነው ነባሩ እስልምና ያልሆነው? እኛን እናቃለን። ግን እናንተ እውነት ኢትዮጵያን ተወዷታላችሁ ወይ? እኛ ወሃቢ እያላችሁ የምትጠሯቸው ሰዎች እኛን ማለት ነው። እኛ የነብዩ አደራ ስላለብን ሰለላሁ ዐለይሂ ወሰለም አገራችንን ከሱስ የጸዳች መልካም ትውልዶችንን አገሪቱ ላይ እኛም የሆነ ነገር እናበርክት እንላለን። እናንተ ደግሞ በጣም የሚመቿችሁ ጫት የሚቅሙት ጥንቆላ የሚሰሩት? ጥንቆላ የሚሠሩት በደንብ ታቋቸዋላችሁ። ጥቁር እስላም የሚባሉት እነሱ ነባር ሙስሊም ትሏቸዋላችሁ። ስለዚህ ሀገራችሁን አትወዷትም ማለት ነው። ምክንያቱም ጫት ከሙስሊሙ አልፎ የክርስቲያኑ ልጅ ሁሉ አጭዶታል። የክርስቲያኑ ልጅ እንዲያውም ጫት ቅሞ ከዛ ወዴት ይሄዳል? ወደ መጠጥ ይሄዳል። መጠጥ ጠጥቶ ደግሞ ወዴት ይሄዳል? ወደ ዝሙት ይሄዳል። የሙስሊሙ ልጅ ጫት ይቅማል። ከዛስ? መጠጥ ሐራም ነው ይልና ደግሞ ሺሻ ይነፋል። ስለዚህ እውነት ለአገር ተጨንቃችሁ ነው? እኛ ጫት ማንቅመውን ሰዎች እነዚህ ሰዎች እንደዚህ ናቸው አብሮን ትንድን በማለት አያምኑ። እባካችሁ እኛ በእናንተ ገብተን አናቅም፣ እናንተም ወደዚህ አትምጡ፣ እናንተም ወደዚህ አትምጡ። እኛ በእናንተ ውስጥ አንድም ቀን አይመለከተንም፣ በእናንተ ጉዳይ እኛም የራሳችንን እንያዝ። ግን አንድ አገር አለች ሁሉም ይኖርባት አራት ነጥ ስለዚህ ሙስሊሞች ከምንም በላይ ነቅተን ልናስብ ይገባናል። ከተማር ሰዎች ይነቃሉ። አሁን የዘንድሮ መውሊድ ላይ ራሱ ካያችሁ በጣም ብዙ ሰው ነቅቷል፣ በጣም ብዙ ሰው ማለት ነው። ሽርኮቹ ሲለቀቁ ለካ ይሄ ሁሉ ክህደት አለበት አለ። ሁሉም ሰውም ደግሞ ይሄን አርዕስት ይዞ መምጣት ጀመረ፣ ማስተማር ጀመረ። ስለዚህ ወንድምና እህቶቼ ትኩረት ሰጥተን እንማር። ዲናችን ከደምና ከስጋችን በላይ ነው። ስንማር እናውቃለን፣ ክህደቱ የትኛው ነው፣ ተውሂዱ የትኛው ነው ነው የትኛው ነው፣ ቢድአው የትኛው ነው ገልጾ ሆነላቸዋል። ወንድሞቼ፣ ስለዚህ ታግሶ መልፋት፣ ታግሶ መስራት። አላክ ኢኽላስ ከተሰጣቸው ሰዎች ያደርገን። ብዙ ነገር ያስገኛል። ተስፋ መቁረጥ አያስፈልግም። በፊት መንዙማ ሲነሳ አስታውሳለሁ ታውቃላችሁ መንዙማ የሚለውን መጽሐፍ ስጽፍ መንዙማ መዘዞቹ 87 የክህደትና የሽርክ ስንኞች ብዬ የጻፍኩት መጽሐፍ አንዋር መስጂድ ላይ ማለት ነው ልጆች እንዳይሸጡት፣ ያውም እኔ አስር ብር አሳትሜ እዛው አስር ብር አካባቢ ነው ብዙም በነጻ ከፋፈልኩት በዱላ ተመልከቱ። አንዋር መስጂድ ላይ ግን አራት አይናዎቹ የሚል የጥንቆላ መጽሐፍ ይሸጣል። ሸህገሌ እኮ ባይናቸው የሆነችው አንሴት ወጓት ጎንደር ሆነው እኮ ወሎ ውስጥ ያለች ላም ባይናቸው አዩና በእናቴ ቀብር ለምን ትሄጃለሽ ብለው እንዲያነሱ ከዛ ድንጋይ ወርሮ ከጎንደር ወሎ ገደሏት ሚል የጥንቆላ መጽሐፍ አኗር መስጂድ በር ላይ ይሸጣል። መንዙማ ግን እንዳይሸጥ ከመከልከል አልፎ ጭራሽ እስከ ማቃጠል የሸጡትን ሊሸጡ የተቀመጡትን ሰዎች ወይም በር ላይ እንሸጠዋለን ያሉትን እስከ መዝረፍ ባላህ ፍቃድ ግን በየቤቱ አላህ አደረሰው። አሁን ክህደት ሁሉ መዘዝ መዘዝ መዘዝ መዘዝ ተደርጋ ወጣች። ሰው ሁሉ መንዙማ ሽርክ አለው ይላል። ዝም ቢባልስ ኖሮ ሁላችንም ተያይዘን በረመዳኑ በምኑ በክህደት በሽርክ ሰዎች ምን ያደርጉ ነበረ? እኛንም ልጆቻችንንም ያጠፉብን ነበር። ስለዚህ ወንድሞቼ ቤታችንን በደንብ እናጽዳ፣ ከክህደት እንጽዳ፣ ተውሂድን እንያዝ። ተውሂድ የሌለው ሰው በዱንያም በአኼራም የተዋረደ ነው። አላህ ከውርደት ይጠብቀንና በዚች ንግግር አቆማለሁ። የኔ የተራ ንግግርም አይደለችም። የነቢዩ ሰለላሁ ዓለይሂ ወሰለም ንግግር ናት። ኢብራሂም ዓለይሂ ሰላም አባታቸውን አዘርን ያገኙታል አሉ። የቅያማ ቀን ፊቱ ትቢያ አቧራ ለብሶ አሉ ጠቁሮ ቅድም እንዳነሳሁላችሁ ከዛስ አባቴ ሆይ እንዳታምፀኝ አላልኩም ነበረ ይሉታል ዛሬ አላምፅህም ይላቸዋል አላህን ይለምኑለታል ምን ብለው አላህ ሆይ ወላቱኽዚኒ የውመ ዩብዐሱን ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ እኮ ብዬህ ነበር አባቴ። ከጀነት ተርቆ እሳት ከመግባት በላይ ምን ውርደት አለ ይሉታል። አላህ ምን መልስ ይሰጣቸዋል? ኢብራሂም ሆይ ይላቸዋል፣ ኢኒ ሐረምቱሃ አለልካፊሪ እኔ እኮ በካህድያን ላይ እርም አድርጊያታለሁ ጀነትን። እስቲ ወደ እግርህ ጎንበስ በልና ተመልከት ይላቸዋል። ጎንበስ ሲሉ በሰውነት ቅርጽ የሚያውቁት የነበረው አባታቸው አላህ ምን ያደርገዋል? ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ወደ ጅብነት ይቀይረዋል አሉ። ይሄ ጅብ ሀይና የሚባለው ልፋጭ ይቀባና አራት እግሩ ተይዞ ወደ ጀሃነብ ይወረወራል አሉ። ክህደት ማለት ምን ማለት ነው? ይሄው አሁን የተነጋገርነው። ሽርክ ማለት ምን ማለት ነው? ስንነጋገር የኖር ነው ማለት ነው። ስለዚህ ለነቢዩ ያለን ትክክለኛ ቦታ ለሸሆች ያለን ትክክለኛ ቦታ በአግባቡ ሊቀመጥ ይገባል። ከዛ ውጭ ሸህ ገሌ የተባሉት ከእህታቸው ጋር ጎጃም ጋር ተጣሉና ምን ታስፈራራኛለህ? እኔን ብትኮፈስ መሬቱን ነቅለህ አትሄድ ስትላቸው እሱን አሳይሻለሁ አሉና መሬቱን ንቅል ሲያደረጉት አንዱ ቄስ ምን አላቸው አባባሪን ስለማንጥለውኝ ሲል ከነ ቤተ ክርስቲያኑ ነቅለውት ጎጃም የነበረውን መሬት ብድግ አርገው ወሎ ይዘውት ሄዱ ይላል። እንግዲህ የተፈለገው ይሄ ነው። ሌላስ፣ አንድ ሴት ነበረች። እሺ፣ አንድ ሼህ ነበሩ። ሁለት ሚስት ነበራቸው። አንደኛዋ የስድስት ወር አርግዛ ነበር። አንደኛዋ ደግሞ አትወልድም ነበር። እሺ፣ ያቺ ያረገዘችው አንቺ እኮ ነቃላ አነሻለቻት። ከዛስ፣ ለሸህየው ሄዳ ስትናገር ሸህየውንም ትኸድም ስለነበረ ከዛስ፣ አንቺን እንዲህ ብላ ተናገረችሽ? አዎ ነይ የኔን ጀርባ ታከኪው። ላይክ ዘ ብሉቱዝ ዲቫይስስ ኮኔክትድ ሰክሰስፉሊ እንደሚባለው ከባልየው ጀርባ ጋር ጀርባዋ ለጀርባ ተሻሸች። እሺ ከዛስ ያቺ ስድስት ወሯ አርግዛ የነበረው ሆዷ እየቀነሰ እችኛዋ ባለ ሶስት ወሯ ደግሞ ሆዷ ሞላና ወለደች። ይላሉ እንግዲህ አላህ ያሳያችሁ። እነዚህም ፉገራዎች የሚፈልጉት ማለት ነው ዝም እንድንል ነው የሚፈልጉት። አላህ ያሳያችሁ። ኢብራሂም ዓለይሂ ሰላም፣ ዘከርያ ዓለይሂ ሰላም፣ ዘከርያ የሄ አባት ሚስቱ አረጀች። ከዛስ ሚስቱ ካረጀች በኋላ ጌታዬ ሆይ ልጅ ስጠኝ ሲል አላህ ምንድን ያለው? ወአስለሕና ለሁ ዘውጀ። ሚስቱን እኮ አገራንለት፣ ማኅፀኗን አስተካክልንለት ካረጀች ካረጠች በኋላ ነው ያሉ። ልብ በሉ እና የሰው ልጅ ደግሞ ከስፐርም ነው የሚፈጠረው፣ የተቀረው የሰው ልጅ ማለት ነው እንጂ ባልና ሚስት ጀርባ ለጀርባ ቢታከኩ በዚህ መልክ ልጅ አይወለድም። አራ አንድ ልጨምርላችሁ። በዚህ በሰሜኑ ክፍል እኮ በጣም ብዙ ጉድ ነው እኮ ያለው አገራችን ላይ አንድ ሴት ነበረች፣ አትወልድም ነበረ። ከጎጃም የት መጣች? ወሎ መጣች አሉ። ከዛስ በኋላ ወሎ ድረስ መጣች፣ ሸሆቹ ጋር ስትደርስ አለቀሰች። እረ፣ ልጅ ስጡኝ ልጅ የለኝም አለች። ሲቅሙ የነበሩትን ጫት አወጡና መሬት ጋር ካለ አፈር ጠቀለሉና እሽት እሽት አድርገው በነጠላዋ ላይ አሰሩላት። የሚቀጥለው ዓመት ልጅ ወልደች ትመጫለሽ አሏት። ከዛ በኋላስ በዓመቱ ሌጣዋን፣ ባዶዋን መጣች አሉ። እሺ፣ አለቀሰች። እማይበጅሽ አልቅስ አሏት። ምን ሆነሽ ነው? ልጅ አልወለድኩም እስካሁን ድረስ። አምና የሰጠውሽ እንጫት ቀመሸዋል? አውቅምዋ አለው። ወላሂ አልቃምሽውም አሏት። ከዛ በኋላ አምና ሴትየዋ ከቤት ስትወጣ ነጠላዋን ቋጥራ የነበረውን እሱም ፈታ ቋጢኑን ድንጋይ ሥር ጥላ ሄዳ የነበረበት ቦታ ላይ ሄዱና በጋቢያቸው ጠቅልላ አድርገው እትብቱ የተቆረጠ ህፃን ልጅ አምጥተው ሰጧት አለ። ሳይረገስ ምን ሳይል ጫት በአፈር ተደባልቆ ልጅ ሆነ ይላሉ። ስለዚህ ወንድሞቼ አሁን ይህን ነው እንግዲህ ተመልከቱ። ሰዎች ወሃብያ ምናምን ይሉት እኛ ይህን ስንቃወም ማለት ስለዚህ የፈለጉት ምንድን ነው? በእንዲህ አይነት እምነት እያመን ያላህ ቁጣ ወርዶብን የስመ ኢስላሞች ተብለን በዱንያም ውርደትን በአኼራም እሳትን እንድንቀምስ ነው የሚፈለገው።